ሰዎችን ይዋቸው፣ ሁለት ሶስት ሙያ ያላቸው እንዴ! እስቲ ይዋቸው፣ እስቲ ለምን በግልጽ አትዋቸው? ስንት ክሪኤቲቭ ኢኖቬቲቭ ባለም ላይ ተፈጥረዋል እኮ ምን ምንድነው የሰሩት? አንድ ሙያ፣ አንድ ሙያ ላይ ነው ቨርቲካል ነው የተጓዙት። አይሮፕላን የሰሩት እና ይበት ዊልበርት ራይት እድሜ ልካቸውን አይሮፕላን በመመራመር እንጂ ባቡር በመስራት አይደለም። ወይ ሌላ ነገር መኪና የሰራው ካርንትና አንድ ነገር ላይ ነው እነ ቢሃል ግራም ስልክ የተፈጠረው ሰውዬ አንድ ነገር ላይ ክርኤቲቭ። የአመራር ብቃት ላይ በማኔጅመንት ዙሪያ ላይ እነ ማክስም ብታዩ እነማን ብታዩ በአንድ ነገር ላይ። አብይ ግን ሁሉም ነገር ያለው አብይ። ምክንያቱም እናንተ ሞኝ ስለሆናችሁ፣ እናንተ ማታለል ቀላል ነው ለሱ ይህንንም ያንን የምችላለው የሚል ሰው ልቀት ነው። ሰው በዚህ ልክ እንዴት ይዋሻል? ሌባ ሁሉንም እችላለሁ ነው የሚሉ ሌባ ሰው ሁሉንም እችላለሁ ነው የሚሉ። ምክንያቱም የሰው ልጅ ውስን ስለሆነ የሰው ልጅ በተፈጥሮ ሊሚትድ ነው። በዛች ሊሚትድ በሆነ ነገር ላይ ጎበዝና ጠንቃቃ ከሆነ ክሬኤቲቭ ይሆናል። የተወሰነ ነገር መርጦ ነው ጎበዝ የሚሆነው፣ ሁሉንም ሳይሆን መርጦ። እኛ ውስኖች ስለሆነ ህዝቡን ሁሉ እያታለለ ያለ ሰው አሁን እኛ ከአብይ ዘረኝነት አንማረ። አማራ አማራ ፋኖ ፋኖ እያላችሁ እስክንድር ምናምን አትበሉ። ቄሮ ለማ ምናምን ጀዋር እያላችሁ አትሂዱ። እንዲሁ ደብረ ጽዮን ትግራይ ምናምን ማለትታችሁ፣ ኢትዮጵያን እናድን ተሰባስበን። እንደዚህ ብሄር እና የብሄር ተኮር የሆኑ አክቲቪስቶችን መጥራት ትተን ሁላችን አንድ የሚያደርገንን ብሄር ተኮር ያልሆነ ሳይሆን አገር ተኮር የሆነ ስራ እንስራ። እንደዛ ከሆነ ትልቅ አመፅ እናመጣለን ግዙፍ ሆነ አመፅ። ይህ አመፅ ከተቀጣጠለና ከተነሳ ፈጽሞ አይችለውም እሱ፣ ማንም አይችለውም። ምክንያቱም ሁሉም ቆስሏል፣ አሯል፣ ደብኗል። በዘረኝነት በአንድ ብሔር ምክንያት የሚያደርገውን የማያቅ ሰው ለሆነ ሰውየው ከብት ስለሆነ ግም ስለሆነ እንዲህ ሰው ዝም ብሎ ሁሉን ነገር እንዴት ይችላለሁ ይላል። እንዴትስ ሊያሳይ ይህ ዶክተሮቹ ጋር ሄዶ ቀዶ ጥገናን የቀረው ካያችሁ የተለያየ ሙያ ላይ ብዙ ቦታ ላይ ተሳትፎ እራሱ አስተያየት ይሰጣል። ባለሙያዎቹ እያሉ ፕሮፌሽን የሆኑ ባለሙያዎች ላይ ራሱ አስተያየት ይሰጣል። ሚገርም ነው። መጨማለቅ ያደረገን እኮ ሰው የተመረጠው የራሱ የሆነ ፕሮፌሽን ያደረጉ ሰዎች እያሉ ራሱ ሁሉ ውስጥ ገብቶ አስተያየት ሊሰጥ ስለዚህ ሰውዬ ህፃን ነው፣ እውነቴ ነው እነግራችሁ፣ ህፃን ነው፣ እንጭጭ ነው። ያልበሰለ ጭንቅላት ያለው ያልተገራ፣ እንኳን ማቹርድ የሆነ አይደለም። ነገሩን ከላይ ከላይ ብቻ ነው የሚያውቀው። ከላይ አውቆ ከስር ሰዶ ሊያሳምን ይሞክራል በማይሆን ነገር። ስለዚህ ቤተሰብ እባካችሁ፣ ለዛም ነው እዛ ጋርም ጦርነት ሲነሳ፣ አስተውሎት የለውም፣ አይምሮ የለውም፣ የሚያስተውል ጭንቅላት የለውም። ትግራይ ላይ ጦርነት ተነስቶ አማራ ላይ ወዲያው ያስነሳ ሰው ነው። ማመዛዘን አያውቅም። የሚያገናዝብ የውስጥ ጭንቅላት የለውም። አሁን ደግሞ ወደ ኤርትራ ሰውየው በጦርነት የተለከፈ ሴጣን ምንድን ነው ሰሩት? ምን እያደረጋችሁ ያላችሁት እናንተ በዘር ላይ ፋኖ ፋኖ እያላችሁ፣ ቄሮ ምናምን እያላችሁ፣ ትግራይ ምናምን እያላችሁ እሱ ተመቸው ተመቸዋ። እሱ ደደበ፣ ሰውን አደደበ፣ ተመቸው። ከዛ በኋላ ከዛ አንድ ብሔር ነው እየተነሳለት ያለው ተመቸው። እንደፈለገ ሹት ያደርጋል በየተራ አንዴ ስላልሆነ ገባችሁ? አንዴ ሲሆን ጉልበት አለ እዛም፣ እዛም የሚጨስ ከሆነ በየተራ ጉልበት የለም ይበታተናል። ሀይል ይባክናል፣ ገንዘብ ይባክናል፣ ሰዎች ይሞታሉ፣ ያልቃሉ። ምን አገባኝነት ነው ያለው። ለፋኖ ሌላ ብሔር አይቀላቀልም፣ ምን አገባኝ ነው የሚ ለትግራይ ሌላ ብሔር አይቀላቀል፣ ምን አገባኝ ነው የሚለው ሰው። ስለዚህ ጉልበት ይበታተናል፣ አንድነት አይኖረንም። እሱ ይመቸዋል። በዚህ ሰዓት መሀል ገብቶ መበተን፣ መከፋፈል አያቅቶ እሱ የሚፈልገው ይህን የመበታተን ጉልበት እንዲመጣ በየተራ ያዳክ መሃል ከዛ የአንድነትን ሀይል ፈጽሞ አያስበውም። ልንገራችሁ አይሞክረው ኮፒ ልንክ ታብታብ አድርጉ እባካችሁ። ቤተሰብ ካድሬዎችም ስላሉብን ይህን እንደ ሃይማኖት ነብያችን። በነገራችን እስቲ ተረጋጋ ወንድ። ይሄኛው ደግሞ ሌላኛው አካውንቴ ነው። እባካችሁ ፎሎ በማድረግ አግዙ። እሺ፣ ሀሳብን አስተያየት ያላችሁ በዚህ ላይ ገንቢ ሀሳብ የሚያግዝ ሀሳብ ያላችሁ ሰዎች ግቡ። ተግባር ላይ ሊያስገባ ነው የሚችል አቅም ጉልበት የሆነ ሶሉሽን ሜከር የሆናችሁ ሰዎች እባካችሁ እየገባችሁ ወደ ተግባር እንድንሄድ አርጉ። በሁሉ ነገር አግዙ። የማችሉ ኮፒሊንግ ታፕ ታፕ በማድረግ ቤቱ ፎሎ በማድረግ ስታግዙ ያላችሁ በጊፍት ከዛም በላይ ከዛ ደግሞ በመፍትሄ እውቀት ያላችሁ በመፍትሄ እየገባችሁ የወሬ ወሬ ሆነን እንዳንቀ ወደ ተግባር እንድንገባ አድርጎ ወሬ ወሬ ሀሳብ እና ወሬ ሳይሆን የተግባር ሰው ሆነ እንድንሆናሉ እየገባችሁ እባካችሁ ተግባር ያላችሁ ሰው ተግባር ያላችሁ የተግባር ሰው ሰውና የመፍትሄ ሰው ነው የምንፈልገው። በተለይ ደግሞ ብሔር ከብሔር አንድ ላይ ማቀላቀል እንድችል ኢትዮጵያን በአመፅ ማስነሳት የሚችሉ ሀሳቦች፣ እሺ ግቡ። ሰላማቸው ይብዛል።